ምታወማለቅ በቃ የሆነ በጣም በጣም በቃ እንትን ሆኛ አለው። በጣ በጣም የፈራው ነው የራሱ የመጣት እዚ ሊናፍቀኝ ይችላል። በቃ ሰላም፣ እኔ ኢትዮጵያ ትናፍቀኝ፣ ምክንያቱም ሰላም ስለሌለ ሰላም ሲኖር ክብር ሲኖር ምናፍቅ። ግን ሀገርነቷን አልክድም፣ ሀገሬ ናት የሚለውን አልክድም። እናትም የለኝም አባትም የለኝም። እናትና አባቶች እናንተ ናችሁ። እዚህ የስጋ እናትና አባት የለኝም። ሁሉ የኢትዮጵያ ሕዝብ እናቴና አባቴ ነው። በተለይ ምስኪን ነው ማለት ነው። እዚህ ጋር የሆነ ሰው የቆመ ምንፈልገን የሚጌታል ለመግባት ምንፈልገ እስኪ እኮ ምንድን ነው? ሁሉም ሲገቡ ነው እንደዚህ የሚያደርገው። ሃይ ጂጂ ሰላም ነው አለን። እግዚአብሔር ይመስገን። እንዴት ነሽ አለን? ስለአስገባሽኝ በጣም ነው የማመሰግነው። በጣም ነው የምወድሽ፣ አድናቂሽ ነኝ። ዛሬ ግን ከፍቶሻል። በሰላም ነው ዛሬ ከፍቶሻል፣ በሰላም ነው እንዴ? ዛሬ በደህና ነኝ። ፊትሽ ልክ አይደለም። ብቻ ብዙም አትጨነቂ። ና በጣም ማመሰግነው ስላስከበሽ እንጂ እሺ። እግዚአብሔር ያክብርልኝ። እሺ፣ እሺ እናቴ

ለቅቅ የሚያደርግ ሪላክስ የሚያደርግ ልብስ ይለብሱ። ምክንያት ሲኖረኝ ነው የማወራው። ካልሆነ ዝም ብዬ እንደ ሌሎቹ ከጠዋት ተነስቼ እስከማጣት ድረስ በክበክበክበክበክበክበክ ሚኒንግለስ ነው፣ ራስን ማድከም ኢነርጂን መጨረስ። በቃ አንድ የተናገረን ተናገረን አለቀ። አሁን ቴማው ጃኔ ናት፣ አለቀ። ስለ ጃኔ እየገባችሁ ሆሏችሁን ሰብስቡ ምናምን አድርጉ ያልተጠየቃችሁትን ለፍልፉ። ምክንያቱም እናንተን ተጠያቂ እንደምትሆኑ ሀንድ ፐርሰንት ነው የምነግራችሁ። ከዚህ በኋላ እንደማንም እዚህ ማንም የማንም መብት እየተገፈፈ የአንዱ መብት እየተከበረ የአንዱ መብት የግል ጉዳይ ምናምን። አሁን ፎሏችሁ ሰብስቡ። ወይዬ እኮ በሻድ እኮ አሁን እናንተ ፎሏችሁ ሰብስቡ። መሬት ካለ መሬታችሁን ሽጡ። ካርታ ካለ ሶስት ካርታ አውጡ። ትራፊኩ ጉቦ ሲበላ ቀርታችሁ አሳዩን፣ ምናምን ምናምን ነገር ከዚያ ይሄ የፈረደበት መቼስ መንግስትን፣ ይሄ ከላይ ያለውን ተደገፉት፣ እንዲህ ብላችሁ ተደገፉት። ከዛ ቲክቶክ ላይ አገር ድንበር እንደመጠበቅ ብለን እኔ ጠብቅ። ጂጂ ምናለች? ምን አወራች? አከሌምና ላይ አከሌምና ወራ ሶሻል ሚዲያ ላይ መሬት ላይ ያለውን ስራ እኔም እዚህ ጋራ አብለ ጠብቅ፣ እኛን ጠብቅ፣ እዚህ ከእዛ እኛ ያወራነውን ቪዲዮ ደግሞ አውጥተህ ለጥፍ፣ ለሰባት ተደፈረን ምናምን እያልክ ከእናችሁ ብንናገር ደግሞ ምን እንደምትሆኑ ስለምናቅ፣ ለነገሩ ስለምታውቁን ትፈሩናላችሁ። እኛ ግን የእናንተ እኛን መፍራት ወይም የእናንተ እኛን መጥመድ ሳይሆን የሚያሳዝነን የሚያሳዝነኝ ወይ እኔን የሚያሳዝነኝ ህዝቤ ላይ ምን ይደርሳል? ምን ሊመጣ ይችላል? ስለዚህ ዝምታ እመርጣለሁ፣ በፖለቲካው ማለት ነው። እዛ ስትፈልግ ተጨማለቅበት አገበል። ግን እንደ ግለሰቦች ማለት እንደ ሀገር ዝም። ግለሰቦች ግን ያለ አግባብ ስትነኩ እናገራችኋለሁ። በተረፈ እኔ በጣም የማክብረው ህዝብ አለ። ስለሱ ነው የሚያሳስበኝ። ከማክብረው ህዝብ ደግሞ የወሰዳችሁም እንደ በግ የምታስሯቸው ልጆች ደግሞ አሉ። እነሱ ያሳስብ በቃ። በተረፈ ስለ ሀገር የሚናገሩ ጀግና ወንድሞችና ጀግና ወንዶች ስላሉ እነሱ ይናገሩት በሚፈልጉት መንገድ እንደ ጀዋር መሐመድ እንደ ልደቱ ያሉት ወጣት ወጣት ሌሎቹን እንኳን ብዙም አይመችም። ሀገር የሚመሩ ደግሞ ጀግና ጀግና ወንድሞች አሉ። ብልጽግና ውስጥ ሆነው ደግሞ ጀግና ጀግና ሰዎች አሉ። ስለዚህ እንደ ሶሻል ሚዲያ ልጆቻቸውን ለአባታቸው ወይም ሀገር ቤት ልቀው ከአሜሪካ ኢትዮጵያ የተሻለ ኑሮ አሜሪካ ላይ እያለ ልጆቻቸውን ሀገር ቤት ልከው ብልጽግና የቀጠራቸው እንደዚህ እኔም አሉ። ብልጽግና የቀጠራቸው ሶሻል ሚዲያ ላይ ቁጭ ብሎ ስድስት ለአንድ ጂጂ ተደፈረች ምንም እኔ ጂጂ። ግን አንድ ያላወቃችሁት ነገር አለ። ግን ሕወሓትን ያልፈራው ሴትዮ ሰው ባዳ ነው የሚፈራው፣ ቤተሰቡን አይፈራም። በነገራችን ላይ ቤተሰቡን ያከብራል። አትሳሳቱ። ኦኬ። ከዚህ በኋላ ምንም ታሪክ የለኝም። የኔ ታሪክ ትላንትና ነበር። የኔ ታሪክ እኮ በኦሮሞ ደም ተጽፏል። አሁን ጂጂ እንዲናት ጂጂ ለስድስት ጂጂ ለሰባት ተደፈረች ብለ እኔ ራሴ ያወራውትን ወሬ እንደ አዲስ አምጥጠት ብልጽግና እኮ ችግሩ ምንደር ተቀላች የብልጽግና ካድሬዎች እኛ ትላንትና ለሀገር እኛ ለሀገር መስዋዕት ስንሆን እናንተ ደግሞ ግማሽ ግማሽ የሆነ ቦታ ላይ የሆነ ቦታ ላይ አለም ሰላም እንደሆነች ስትኖር የነበርክ በትናንትናው ስርዓት ስትዘርፍ የነበርክ አሁንም እየዘረፍክ ያለው በስነስርዓቱ እንዲህ ብለው የመጡት እንተዋወቃለን። ሀገር የሚወዱትም ማለት ነው። እና እኔን ለማሸማቀቅ ምና የምትሞክሩ ብልጽግናዎች ብትጠነቀቁ ጥሩ ነው። ደግሞኝ አደለም ይሆን እንትን ያስፈልጋል። እናንተን ለመናገር ዝም ብለ እንደዚህ በውሃ መትረጭ እኮ አይደለም። ከባ እኮ ሙኝ እኮ አይደለም። ታንክና ዱረን ከያዘ ሰው ጋር መጣለሁ። ችግር ህዝቤ ያ አንዱ ህይወቱ እንዲጠፋ አልፈለግም። ግብቶቹ አል ለምን እንደማልናገራችሁ ላይ እውነት ስታስቡት እናንተን ወደጄ በእናንተ ስራ ተስማምቼ ይመስላችኋል ነው አማራጭ የተሻለ የለም። ከእናንተ ምናልባት ለወደፊቱ ከመጡ ይታገሉ አቅሙ ካላችሁ። የትላንትናውን ግን አማራጭ ስላለ ነበር፣ አማራጭ ነበር። በተለይ ትናንሾቹ እዚህ ፉን ፉን የምትሉት እዚህ ቲክቶክ ላይ ፉን ፉን ምትሉት ናቅድ ማረጋችሁ እግዚአብሔር ምስክሬ ነው። በጣም ነው የምንቃችሁ። እኔ ሰውን የምናገረው ሳከብረ ስንቃችሁ፣ በጣም ነው የምንቃችሁ በጣም እግዚአብሔር በጣም ምንቃቸው ሰዎች አሏቸው በጣም ደሞ በዛኔ በጣም ማከብራቸው ሰዎች ስላሉ ከነሱ ማን ደግሞ ህዝቤ ነው። ህዝቤ ላይ ምንም እንዲደርስ አልፈልግም። ኦኬ። ስለዚህ ከዛ ላይ ደግሞ የእናንተን ነገር ይከተልና እዚህ ጋራ ሸርሙጣነሽ እንዲነሽ ምናምን የሚለው ምናምን ነገር አለ። ስለዚህ ይጠበቃል ማለት ንፋስ አናስገባባችሁ እኛ የሆነ ነገር እዚህ ጋር እናንተ ስንናገራችሁ እንዲንዲ ስንል እንደ ሻቢያ ያለ እንደ ወያኔ ያለ ገባችሁ፣ እንዳይገባ ሾልኮ እንዳይገባ ሾልኮ ገብቶ ሙቅ ሙቅ እንዳያደርገው፣ ምን ይመስላቸው እንምከራችሁ፣ እንደዛ ማለት ጠላት ባናስገባም እኔ ተባብሬ አይዟቸሁ አልቆምም ከነሱ ጋር አትፍሩ። የማላደርገው ነገር ቢሆን ከሻቢያና ከወያኔ ጋር አልተባበርም።

ከሻዕቢያ ጋር መቆም ካጋ ነው። አትፍሩ። እኔ ዝም ብላችሁ ሁሉ ጠላት አታብዙ። ባንን ጠላታችሁም ወዳጅ ለማድረግ ሞክሩ። ስማርት ሁኑ። አሁን እኔ እናንተን ብሆን እኔ እናንተን ብሆን ማለት ነው የተወረወረብኝ ድንጋይ ወስጄ አሁን ዛሬ እነሱ ተሰብስበው ሲናገሩ የነበሩት አላደለን ንጆሃ በጣም ከባድ ነው። እንዳየነው ከሆነ ከባድ ነው ጨዋታው። አሁን እነሱ እንደዚህ ሲሉ፣ ኦኬ ጥፋታችን ምንድን ነው? ስርዓቱ ምንድን ነው ያጠፋው? ምን ማድረግ አለበት? ወዲያው ወዲያው ነው ግምገማ፣ ስራ መለወጥ፣ በልጦ መገኘት። እነሱ የሰነዘሩትን ይህ መንግስት እንዲህ ነው፣ ይህ ስርዓት እንዲህ ነው ምናምን ሲሏችሁ፣ ኦኬ እውነቱን ነው እውነታቸውን ነው። እንግዲህ አንድ ሰው ሲሆን ሁሌ ችግር ነው አይደለ። አሁን ግን የዱሮውም አልቀር የአሁኑም አልቀር እንዳለ መጡ ተሰብስበው። እኔ ግን አላዳምጥኳቸውም። ምክንያቱም እኔ የማዳምጠው ሌላ ታሪክ ስላለ ማለት ነው። ሁለት የታሰሩ ልጆች አሉ የሚያሳዝኑ። እነሱን ፍቱልን። ኦኬ እነሱን ፍቱዋቸው። ውስጤ በጣም እያዘነ ነው። አሳዘነው ስለ እነሱ ነው ማውራት የምፈልገው። ያሳዝናችሁ በጣም ምስኪኖች ናቸው። የኢትዮጵያ ወጣቶች ናቸው። ቆንጆ ልጆቻችሁ ናቸው። ታዳጊዎች ናቸው እ ባለፈው ያሰራችኋቸው በሙሉ ፍቷቸው፣ ማሯቸው ውስ ከዛም መንግስታችንን እንውደደው አይመስላችሁ። ወጣት ቅስሙ ሲሰበር፣ ቆንጆ ሴቶች ቅስማቸው ሲሰበር ጥሩ አይደለም። ልጆቻቸውን የእናንተ ልጆች በአሜሪካን ሀገር ሆነው ቢታሰሩ የሆነ ጥፋት አጥፍተው፣ አባት አይደላችሁ እናንተ እናት አይደላችሁ? ጥፋተኛ እንደሆኑ ታውቃላችሁ፣ ግን ነው ህግን ተሳስተዋል፣ ግን አያሳዝናችሁ? አሁን እዚህ ጋር እኮ የሚሰድበኝ እንትን እንዳይመስላችሁ፣ የብልጽግና ካድሬ እንዳይመስላችሁ። አሁን ዛሬ የወጣው የግርግሩ አይደለ አቅም የሌለው እኔ ጀዋርን ተደግፎ ልደቱን ተደግፎ ሙቁ ሙቅ እንዲ ልለት የፈለገ የዩቲዩብ ነጋዴ አለ። እነሱ እኮ ናቸው። አሁን በአንድ ያው ክሬት ይደረጋል ወይ ከሻዕቢያ ይሆናል ይ ድሮ 27 ዓመት የሰው እንደም ሲጠጣ ከነበረው ከወ